ገብተዋላ እግዚአብሔር ይመስገን። ብዙ ነገር አድርጌያለሁ ማለት አንድ ላይ እንድንሆን ማለት ነው። በጣም ብዙ ነገር እዚህ ጋር ማውራት የማልችለው ነገር አይ አልረዳም ካልከኝ ደግሞ እንግዲህ ምንም ማድረግ አልችልም። እዚህ ወይስ እኔ ሌላ ጋር መሄድ አለብን። ስግ ያልሳ ፈገግ ማያሰኝ አላቅም በኋላ ምን እንደሚፈጠር ነገር ግን አንተም ለእኔ የማታስብልኝ ከሆነ እኔም ለአንተ የማላስብልህ ከሆነ እጅግ በጣም ከባድ ነው። ገብተዋል። ይሄን ነው ይሄ ነው ምርጫ ካልክ ደግሞ እኔ ምንም ላደርግ አልችልም። ሰላም፣ ሰላም እንዴት ናችሁ? ውድ የኛ ቻናል ቤተሰቦች እኛ ደህና ነን እግዚአብሔር ይመስገን። ሰላማችሁ ብዙ ይበል ባላችሁበት፣ ሁሉም ሰላም ከእናንተ ጋር ሁሉም ጥሩ፣ ሁሉም ሰላም እንደሚሆን ተስፋ እናደርጋለን። ዛሬ ቀን እንግዲህ ለሚ እኔ ነኝ። እዚህ ጋር ቁጭ በይ፣ ጨዋታ አለን ብዬ ቁጭ አስባልኳት። ምክንያቱም አንድ ቤት አብራችሁ ስትኖሩ የማያግባባ ነገር ይኖራል። የሚያግባባ ነገር ብዙ ቢሆንም ማያግባቡ ነገሮችም አሉ። እነሱን እየፈታህ መሄድ ደግሞ ግድ ነው። ግን አንድ አልፈታ ያለ ነገር አለ እዚህ ቤትና። እስኪ ቢያንስ እናንተም ነገሩን ሰምታችሁ ብትፈርዱ በጣም ደስ ይለናል። ጉዳዩ ምንድን ነው ካላችሁ እርግጥ የሆነ ነገር ሁሉ ነገር የሚሆነው በእግዚአብሔር ፍቃድ ነው ገብቷችኋላ እኔ ምንም ያክል ባስብ ምንም ያክል ብሮጥ እሱ ካልፈቀደው ምንም ይሆን ነገር የለም ገብቷችኋላ ምንም ያክል ብትጨነቁ ማድረግ የምትችሉት እሱ የፈቀደው ነው እሱ ከፈቀደ ደግሞ በትንሽ ጥረት በትንሽ ሙከራዎች ብዙ ነገሮች ተሳክተው ተመስገን ያላችሁ ደስታችሁ እጥፍ ድርብ ሆኖ የምትኖርበት ሁኔታም አለና። እና ውድኛ ቻናል ቤተሰቦች ምንድን ነው የመጣበት ካላችሁ እንግዲህ በቃ እኔ ከፈጣሪ ፍቃድ በታች ብዙ የመውለድ እቅድ አለኝ። እሷ ደግሞ በተቃራኒም የመውለድ እቅዷ በጣም ዜሮ ነው። ኖ አያስቅም። ስሬስ ነው መዋሮ በጣም ዜሮ ነው። እሺ ምን መሰላችሁ እንጃ አንዳንድ የተጠናንተ መገባባት ምናምን የሚሉት ነገር ልክ ነው፣ እንዲ የሚያስብና ሁኔታዎችም አሉ። ድሮ ስድስት ስምንት ምናም ትል ነበር፣ አሁን ብላ ብላ አራት ጋር ደረሰች ታቸው ያለው እኔ ደግሞ ቀልድ አይደለም ከፈጣሪ ፍቃድ ጋር በቃ አስር አስራ ሁለት ቦልት በጣም ደስ ይለኛል። እና ይሄ ነገር እንዴት ነው ማስታረቅ የምንችለው አልገባኝም ወይ እንጃ ፍቺ መፍትሄ አይደለም ባይዘ እዚህ ጋ ማውራት ግን ናስፈለገ ኖ አይደለም፣ ገብቶሻል። የሆነ የሆነ ነገር ከካሜራ ጀርባ ብቻ ሲሆን ደስ አይልም። ምን መሰለሽ፣ ነገ እንኳን የሆነ ነገር እንኳን ቢፈጠር ሰው እኔ ነው ተወቃሽ የሚያደርገው እኔ ጋ ያለ ነገርም ለራሱ ቢያውቁልኝ ደስ ይለኛል። ላ ቤተሰቦቼ ናቸው። በደስታም በሁሉም ነገር ከጎኔ ናቸው፣ ሲያመኝም የሆን ነገር ሰውንም የሚሆን ነገር ሲሆንም ስንጠፋም ጠፋችሁ በርቱ አይዟችሁ የሚለው ናቸው። እና ያንስ ደግሞ እስኪ የቤቴን ትንሽዬ ነገር ላካፍላቸው። ብዙ ቤት ግጭት አለ፣ ግን ይሄ ነገር ግን የማይፈታ ሆነ። እስኪ እናንተ ፍረዱ። እስኪ አሁን አንቺ ምንድን ነው ችግርሽ? ባይዘወይ አንተ አሁን አስራ ሁለቱ ሀሳብ አሁን እንደመጣለን አትርሳ ማቴ መውለድ ከጀመርን በኋላ ነው አስራ ሁለት ትወልዳለህ የሚለውን ሀሳብ ያመጣኸው፣ እንጂ ድሮ እኛ ፍቅረኛሞች እያለን ማለት ነው። የሚገርምህ መውለድ ፍላጎት ብዙ ፍላጎት ነበረ። ነገር ግን እኔ አራት ስል አንተ ስድስት ስትል ነበር። አይደለም አትሳሳት። ዝምላ አጅ አንደኛ፣ አሁን የምንከራከርበት ሰዓት አይደለም። አይደለም፣ አሁን እኮ የምናወራው ለተመልካች ነው። ገብቶሻል? ስለዚህ እኔን እንትን ለማድረግ ሌላ ቃል ማድረግ አይጠበቅብሽም።

እንጂ እንደዛ ነበር እቅዳቸው። እኔ አራት መውለድ ነው የምፈልገው። ለምንድ ነው ብትለኝ፣ ሁለት ወንድና ሁለት ሴት። ምክንያቱም በዚህ ሰዓት ልጅ ማሳደግ እጅግ በጣም ከባድ ነው፣ ቀላል አይደለም። ልጅ እኮ በጣም ደስ ይላል ማርያም፣ ከምንም በላይ ማለት ነው። አራት ሴት ከሆነ ምን ልታረጊ ነው? በቃ ተመስግን ብዬ ነው የሚቀበለው እኖራለሁ። እና ዝሮ ዝሮ ግን ማለት ነው አሁን ከስምንት ራስ እኮ አስራ ሁለት ደርሷል። ሀሳብ የራሱ የሆነ ነገር ይኖራል። አላላቅም ነገር ግን ደግሞ ማለት ነው አስበው እያንዳመጥ ከና ሻ እዚ ነው ምናወራ ምክንያቱም አውርተናል ብዙ ጊዜ ዛሬ እኳ የመጀመሪያችን አይደለም። ዝሮ ዝሮ ቤተሰብ ጋምኮ ቆይቶ ነው የሚደርሳቸው። ካሜራ ላይ ያለ ነው ማለት ማውራት ያለብን እናውራሽ እሺ ታዲያ ልስማሽ ብዬሽ እኮ ነው። አንቺ አቤት ተሽና ቅርቢ እኔ አቀርባለሁ። አይ ትክክለኛ ነገር መወራት ካለበት ትክክለኛ ነገር ላውራ ነኝ። አውሪ ታዲያ እኮ። ስለዚህ እኔ አራት በጣም ፈልግ ነበር ሁለት እደርሻለሁ። እግዚአብሔር ይመስገን። እንግዲህ አምላኪ ቅሪበ ነኝ። እንግዲህ አሁን የሆነ ነገር ላውራ ነው ማለት እኔ ትንሽ ትንሽ አረፍ እያልኩ ትንሽ እንደዛ መውለድ እፈልጋለሁ እና ሙላር ደግሞ እንግዲህ እንዴት ላስረዳቸው? ሳቅ ይመጣኛል። እና እንደዚህ ስል አይደል በቃ ሁሌ በወልድለት ደስታ ነው። ሁሌ ማለት ነው ሴቶች ስትሆኑ ደግሞ ምን ያህል እንደሚያለፋ ታውቁታላችሁ። ወንዶች አያውቁትም። ምን ህመሙ፣ ምኑም። እርግዝና በእርግዝና ሰዓት የምታሳልፉት ህመም፣ በጣም ብዙ ህመም አለ። እነሱ ራሱ ተረዳን ብሎ የማይረዳቸው ነገር ብዙ ነገር አለና ከዛ ደግሞ ስትወልዱ ምጥ ላይ ያለ በጣም ብዙ አስቸጋሪ ነገርና ምጥ በጣም ከባድ ነው። ከሞት የሞት ታናሽ ነው ምጥ ማለት ልሞትም ልድንም እችላለሁ። ገብተላ በሞት መሀል ነው በሞትና በመዳን መሀል ላይ ነኝ ምጥ ላይ ሲሆን ማለት ነው። በጣም ከባድ ነው። በእርግጥ እግዚአብሔር ይመስገን የሁሉም ሰው ምጥ አንድ አይነት ላይሆን ይችላል። የኔ ትንሽ ቀለል ያለ ሊሆን ይችላል። እግዚአብሔር ይመስገን ነገር ግን እኔ ደግሞ እንግዲህ እስካሁን ድረስ ሀሳቡን ይቀይራል ሀሳቡን ይቀይራል እያልኩ ነበረ። አሁን ግን ትንሽ እያመረረ ነው መሰል። አሁን ደግሞ እኔ አስባችሁታል ማለት ይሄ ነገርስ እንዴት ነው ሚዲያ ላይ የምታወሩት ልንባረሱ እንችላለን። አላውቅም ይህ ለምደም ተሶራኝ አላውቅም። እና ዞሮ ዞሮ አሁን ከወለድኩ ገና ሰባተኛ ወሬ ነው እና አሁን ደግሞ ሶስተኛ ልጅ ካለወለደች ውድ ቤተሰቦቼ፣ ማለት እርግጥ ነው ባልና ሚስት ብዙ የማያግባባ ብዙ ነገር አለ። በማንኛውም ትዳር ላይ የሆነ ችግር አለ፣ ግን አይወራም። አዎ፣ ማንኛውም ሰው ማለት ገ እንደዚህ ስለማያወራ እንጂ ማንኛውም ትዳር ላይ የሆነ ችግር አለ። በቃ ብዙ ጊዜ ለመፍታት እንግዲህ ወክረናል ግን ምንም ማድረግ እየቻልኩ አደለም። አሁን ግን እሺ ከተወራ ይቀር የተወሰነ እናንተን ብታግዙኝ በጣም ደስ ይለኛል። እንደዚህ እሺ እናውራ ካልክ ማለት ነው ቢያግዙኝ እኔም ደስ ይለኛል በሀሳብ። ምክንያቱም ይሄ ያንተ ሀሳብ ብቻ ነው፣ የእኔ ሀሳብ ደግሞ ይሄኛው ነው። አሁን እንደ ሀሳብ ብለሽ ያወራሽው ለራሱ እኮ ማለት ነው የሰው ልጅ በየትኛው ማደጋ ሁኔታ ሊሞት ይችላል? ተኝቶ በዛ ይቀራል። እሺ ቆረጠኝ ቆረጠኝ ብሎ በዛ ይቀራል። እሺ ያልታሰቡ ማለት ነው። እሺ ምጥ የሞታናሽ ወንድም በቃ ከቅጽበት ከመኪና አደጋ ተርፌ ተርፈያ እግዚአብሔር ይመስገን። ስለዚህ ዞሮ ዞሮ ለኛ ያለው ነገር በዚህ ሚጂ በዚህ ሚጂ መንገድሽ ላይ ታገኘዋለሽ። ቀንሽ ካልሆነኝ ብቻ በብዙ ሁኔታ ትደርጋለሽ። ለአንቺ ያላት ቀን ያቺ ቀን የተጻፈች ቀን ከሆነች ደግሞ በምንም ሁኔታ አትተርካም። ምጤ ምናምን ምናምን ያልሽው እናቶቻችን በዛ መንገድ ነው። እናቶቻችን ብቻ ሳይሆን አሁን ያለው ሁሉም ትውልድ በዛ መንገድ ነው። የተለየ ነገር የለም። እንዲያውም ያንቺ

ሞዶ ማለት ከተወለደ በኋላ እርግዝና እና መጡ ሁሉ ነገር ቀርቶ ከተወለደ ኋላ ያለውን በጣም ነው ደስ የሚለው እኮ ከዛ ሲቀጥል ደግሞ ማለት ነው፣ ብትሞክረው ኑሮ አንተም አንድ ቀን መውለዱን ማለት ነው እንደዚህ አትለኝም ነበረ። ምክንያቱም እንዴት አድርጌ ላስረዳ እኔ ማስረዳት እራሱ አልችልም። ሁሉም ኩበዛ እሺ፣ አሁን እንደ አንቺ ጋር የተለየው አሁን እዚህ ጋር አንቺ ጋር ምንድን ነው የተለየው? አንድ ልነግራችሁ የምፈልገው ነገር ቤተሰቦች ማለት ኮሜንት ሊሰጡ አይደለ? አስተያየት የራሳችሁን አስተያየት ልትሰጡን አይደለ? እሺ፣ አስቡት በዚህ ሰዓት እኛ ያለንበት ደረጃ ሁሉንም ነገር ታውቃላችሁ፣ ሁሉንም ነገር አሳውቀናችኋል። እና ደግሞ አሁን ትንሽ አላረፍኩም እኔንም እያያቼ ነው እና በዚህ ሰዓት ጭራሽ ካልወለድሽ እንደገና የሚገርማችሁ ማለት ነው ቀልድ አይደለም ሰወልድ ቀን ምን አሉ መሰላችሁ ሰውነትሽ በጣም ሳስተዋል እና እረፍት ያስፈልግሻል ስለዚህ እንደዚህ እየተባልኩ በእርግጥ ነው እግዚአብሔር ፍቃድ ነው የሰጣቸውን ፕላን ለማሟላት ነው መርፌ ሊወጉ ምናምን። እሱ አሁን ሌላ ስም አታጥፋ እና እሺ። ዝሮ ዝሮ ሁሉም ነገር እግዚአብሔር ፍቃድ ነው እነሱ ስላሉኝ ምናምን አደለም። ነገር ግን እስኪ ለራሴስ አረፍ ብልስ፣ እነዚህ ልጆች አንዷ ልጅ ጡት አልጠገበይም፣ ወደተኛ ደግሞ እንደገና ጡት ላጠግብ ነው እና ምን ትላላችሁ እናንተ። ሁሉንም ነገር ከግምት ውስጥ አስገቡ። ከሌላ ያልከው ነገር ደግሞ ያንተ ምርጫ ነው። አመሰግናለሁ ምርጫ ስለሰጠሽ። አይ የምሬ ነው። በእርግጥ ነው አሁን ነገሩ ስላልተፈጠረ በእርግጥ ምንም ላይ ይመስለኝ ይችላል አላቅም፣ በኋላ ምን እንደሚፈጠር ነገር ግን አንተም ለእኔ አታስብልኝ ከሆነ እኔም ለአንተም ማሊያስብልህ ከሆነ እጅግ በጣም ከባድ ነው። ገብተዋላ። ይሄን ነው፣ ይሄ ነው ምርጫዬ ካልክ ደግሞ እኔ ምንም ላደረግ አልችልም። ገብተዋላ። እግዚአብሔር ይመስገን ብዙ ነገር አድርጌያለሁ፣ ማለቴ አንድ ላይ እንድንሆን ማለት ነው። በጣም ብዙ ነገር እዚህ ጋር ማውራትም አልችለው። ነገር አይ አልረዳም ካልከኝ ደግሞ እንግዲህ ምንም ማድረግ አልችልም። ቤተሰቦች እናንተ የሚሆነ ነገር ብትሉ ደስ ይለኛል። እኔ በዚህ ሰዓት ፍቃደኛ አይደለሁም። በዚህ ሰዓት ብቻም ሳይሆን ከአራት በኋላ ፍቃደኛ እንዳላንች ነው። በዚህ ሰዓት ብቻ አይደለም፣ በዚህ ሰዓትም አልፈልግም። ያው አይታወቅም፣ የእግዚአብሔር ፍቃድ ግን፣ እኔ ፍቃደኛ አይደለሁም አሁን ላይ። እንግዲህ ቤተሰቦች እንደሰማችሁት ነው። እኔ ጋር ጥፋት ሊኖር ይችላል ጥፋት ምንድን ነው? እስኪ አይ ኖ ቸኮልክ፣ ምናምን ምክንያቱም ብዙዎቹ የራሳቸው ዞሮ ዞሮ እንደየ ሁኔታው የራሳቸውን አስተያየት ሊኖር ይችላል። አይ ጥፋት ነው የምትለው ነገር እስኪ ነው አሁን። ለምሳሌ እዚሁ ለቀል ውስጥ የሆነ ቦታ ሄደን ነበረው ወንዱ ሁለት የመውለድ እንትናለ ይችላል፣ ሴቷ ደግሞ አራት አምስት ነገር። አሁን ስለዛ ሰው ስለ አስራ ሁለቱ በኋራ ሌላ ኬዝ ነው ለሱ። እኮ ዞሮ ዞሮ አንተም እኮ ገብተዋል። ግብሽ ላንቺ አሁን መድኃኒት ስትጠቀሚ ከሚፈጠረው ኬዞችን ታውቂያለሽ? እህ? ይገባኛል ግን ድካሙ ከባድ ነው በጣም። እንግዲህ ሁሉንም ምርጫ በራስ እየወሰንሽ ነው? ማንም እረዳኛችንም እሺ፣ ጥፋት የሆነ ያልከው ነገር ግን ትንሽ ብታወራ በጣም ደስ ይለኛል። እምልሽ እኮ ነው ጥፋት የምልሽ። አሁን ለምሳሌ ለተመልካች እየሰጠን አይደል ሀሳቡን። አንዳንዱ ምልል ይችላል፣ ብዙ መውለድ የሚፈልገው እንደግፉ፣ ሳፖርት አድርጎ እንትን ይላል። ይቻላ፣ ሶስት አራት ብቻ መውለድ የሚፈልግ ኧረ፣ ከአራት በላይ አራት ልጆች ጋር ምናምን ጥራት ጥርት አድርጌ ባሳድግ ይልህ ይችላል። ለዛ ሰውን አሁን ጥሩ አደለሁም፣ ትክክል አደለሁም ብዙ መውለድ የሚፈልግ የልጅ ፍቅር የሰውን አስተያየት እምልሽ ከእነዚ አንጻር ደግሞ ጥሩ ልባል ይችላለሁ። አንቺ ደግሞ ለምን ይሄ እኮ ፈጣሪ ብዙ ተባዙ ምልዋለጨረስከኮ አደለም አሁን እናንተ አረል እየተወየ ለነውጥፋት የለብኝም፣ ምክንያቱም ድሯን ስቼ ሁሉ ነገሬን ታውቂያለሽ ነው። አታውቂም ከመግባትሽ በፊት አላውቅም? እኮ አደለም እኮ አውርተናል። ለምን ታዲያ ዛሬ ተነሳ ኬስ ተደጋገምኩ ለምን? አይ የዘኒኩ ማን አይ አልችልም። እኔ አራት ነው እንትኔ ቢያንስ እንኳን ብትይ እንት ይችላል። እሺ አንተ ባልከው ይሁን። እኔ ስድስት አልከው አንተ ስምንት አልክ። እሺ እንዴት ተስማማ? እንዴት ተስማማ? እሱ ችግር የለውም፣ ችግር የለውም። ችግር ስላለው እኮ ነው እዚህ ጋር እያወራን ያለን ያልኩሽ፣ ገብቶሻል። አንቺ ስድ- እኔ ስምንትና ከዛ በላይ ስል ያድርሰን አልሽኝ።

ሁሉም ሰው እኮ በዛ መንገድ ነው የሚያልፈው። አንተ አሁን ልጆቼን እንትን እያስደረከኝ ነው እንዳማረር እያደረከኝ ነው። እና መንታ ናቸው እግዚአብሔር ይመስገን፣ በጣም ደስተኛ ነኝ እኔ በነሱ። ማርያምን ግን መንታ ናቸው፣ ትንሽ ያስቸግራል። ቀላል አይደለም። ምንድን ነው ያስቸግሩ የሚያስቸግረው ማለት ነው እንደሆነ ታውቃለህ። በእርግጥ አሁን ላይ አጋዥ አለኝ፣ ግን አጋዥ ቢኖራችሁ ራሱ ግን ሀሳቡ አጋዥ የላቸውና ስንት እያሳደጉ እንደሆነ ታውቂያለች እናቶቻችን እህበል አሁን አሁን አሁን አሁን ስንት እናቶች አጋዥ ሌላቸው እያሳደጉ ሞጋሽሽ እንትን እኮ ነው። ገብቶሻል። ኢቭን አንቺ አጋዥ ይዘሽ ልብስ አጥባ ብዙ ነገር ሰርታ ብዙ ነገር ማለት ነው። አንቺ እኮ እንዳለ በሌላ ነገር ላይ ስለምትሰሪ ነው እንጂ አትነካኪም እኮ ከስራ ጋር። ይሄን ታውቂያለሽ። እች ምን ምን ምልቴ ነው እውነት ሲነገር ወደኋላ ኋላ ነው ነው ግን፣ አሁን ግን ካሜራ ውጭ አልተስማማን። አሁን ካሜራ ላይ አስር ደቂቃ አውርተን ይስማማል ሰው ማለት በጣም ከባድ ግን መታወቂያ ያለበት ደግሞ ሰዓት ላይ

አሁን ይካንዝጋ እንዲሁ ማክስ ያለባቸው ነው እንጂ ዛሬ ወሬ አይደለም። ካሜራው እሺ፣ አወራነው አላወራነው እሺ፣ ቻለች እሺ። ውድ ቤተሰቦቻችን እንግዲህ ቅር እንደማይላችሁ ተስፋ አደርጋለሁ። ማለት እንደዚህ አይነት ወሬ ደግሞ ጭራሽ ሚዲያ ላይ ማውራት ራሱ አስፈላጊ አይደለም ግን ናይ ብሎ ጎጫ አድርጎኝ እንዳወራ ስላደረገ እኔ አወራሁ። ተሆኑ ዝሮ ዝሮ አመሰግናለሁ። እስከ መጨረሻ ስላያችሁት ኮሜንታችሁ ግን እጠብቃለሁ ጨርሻ እና